ጾታን መሰረት ያደረገ ጥቃት በሁሉም የዓለም ክፍል የሚፈጸም የሰብአዊ መብት ጥሰት ነው። ባለም አቀፍ ደረጃ ከሶስት ሴቶች መካከል አንዷ ማለትም 35 በመቶ የሚሆኑት በሕይወት ዘመናቸው አካላዊ ወይም ወሲባዊ ጥቃት እንደሚደርስባቸው መረጃዎች አተታሉ። በ2016 የወጣው የስነ ሕዝብና ጤና ዳስሳ መረጃ ጥናት እንደሚያሳየው በሀገራችን 26 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት ደርሶባቸዋል። በዚህም በተለይ ወደ ከፍተኛ የትምህርት ተቋማት የሚገቡ ሴት ተማሪዎች ቅድመ ግንዛቤ አለመኖር የችግሩ ሰለባ እንዲሆኑ ያደርጋቸዋል ትላለች። የጅማ ዩኒቨርሲቲ የአራተኛ ዓመት የነርሲንግ ተማሪዋ ኤደን ደሳለው፣ አራት ዓመት እዚህ ግቢ ስቆይ ፈርስቲር፣ ሰከንድር ደስ የማይሉ ጊዜያቶች ነበሩ ህይወቴ ላይ። ያን ግን ሰው እንዲ ደግሞ አልፈልግም። ለዛ ከልምድ ከራሴ እነግራቸዋለሁ። እንደዚህ እንደዚህ ከሆነ መጨረሻው ይሄ ነው። የሆነ ሰው እንደዚህ ካለሽ እንደዚህ ላይያረግ ፈልጓል ማለት ነው። ሰው ራስሽን ጠብቂ። እዚህ ላይ ለራስሽ ያለሽው ራስሽ ብቻ ነሽ። ግቢውም ያግዘናል ፖሊሶቹም፣ ተማሪ ህብረትም ምናምን ግን ይሄ ሁላ ነገር ሆኖ ግን መጀመሪያ የደረሰባት ሰው ምንድነው? አንድ ብርጭቆ ከተሰበረ በኋላ ድጋሚ ለሚይዘው ሰው ይቆርጣል። እሱ የታወቀ ነው እና እንደዛ ከመሆኑ በፊት ፕሪቨንሽን የተሻለ ነው በሚል ቅድሚያ ጥንቃቄ ነው ለማድረግ የምንሞክረው ማለት ነው። ዘመኑ የፈጠረው ቴክኖሎጂ ችግሩን እንዲባባስ አድርጎታል የምትለው ኤደን ለአዲስ ገቢ ተማሪዎች ከእንዲህ አይነት ማነቆች ራሳቸውን እንዲከላከሉ ግንዛቤዋንም እያጋራች ነው። ምሳሌ አሁን አንደኛ ዓመት ሁለተኛ ዓመት ምናምን ገና ነገሮች ተማሪዎች ሳያውቁ የሆነ አይነት ኢብን በቃ በስልክ ሊሆን ይችላል። አሁን ደግሞ ነገሮች በጣም ዘመናዊ ሆነዋልና በቴሌግራም በማስፈራራት የሆነ ነገር እናደርጋለን ይሄን ካላደረግሽ ምናምን በማለት ከዛ እሷም ትፈራለች፣ ነገሮች እውነት ይመስሏታል ምናምን፣ ወዳልተፈለገ ነገር ውስጥ ትገባለች ምናምን። አሁን ላይ እንደ ፊሜል አሶሴሽን እያደረግን ያለነው ነገር ቢኖር እንደገቡ ፍሬሽማን እንደገቡ ገና ስልጠና መስጠት ብዙውን ጊዜ እንደ ሀገር ብሎም እንደ ዓለም ለችግር የወጡ የህግ ደንቦችና አዋጆች እንደገና ሊታዩና ሊሻሻሉ እንደሚገባ ይነሳል ለዚህም ነው እንደ ኤደን ያሉ ሌሎች ወጣት ሴቶችም ለጉዳዩ ከግንዛቤ ማነስ ባሻገር ጥቃት አድራሽ ግለሰቦች ላይ የሚሰጠው ተመጣጣኝ ያልሆነ የህግ ከለላ ይባስ ብዙዎችን ሰለባ እንዲሆኑ አድርጓል የሚሉት የህጎቻችን መጥበቅ ቢኖሩ ግንዛቤን የመፍጠር ነገር ቢኖር ሴቶቻችን ላይ እነዚህ አይነት ነገሮች ቢሰሩ በደንብ የተሻለ ነገር ይኖራል ብዬ ኤክስፔክት አድርጋለሁ። የተጻፈው ህግ አለ። ያ ህግ ደግሞ ሙሉ የሀገሪቱ ችግር ነው ማለት አንችሉም፣ ግን ደግሞ ስፔሲፊክ የሆኑ ሰዎች የሚያጠፉት አይነት ኦር የሚያደርጉት አይነት ነገር ነው እና እነዛ ሰዎች ላይ ኦር ደግሞ እነዛ የሆነ ቦታ ላይ ከሆነ ያ ቦታ ላይ ትኩረት ተደርጎ ቢሰራ እና የተጻፈው ህግ ፉሊ ኢምፕሊመንት እንዲደረግ የየራሳቸውን ድርሻ ብንወጣ እነዚህ ህጎች ተፈጻሚ እንዲሆኑ የተሻለ ለውጥ ማምጣት የሚቻል ይመስለኛል። ምክንያቱም የቅጣት ሂደቱ እጅግ በጣም አናሳ ነው። ሌሎችን የሚያስተምር አይደለም። ሌሎችን ደግሞ ከዚህ ነገር እንዲቆጠቡ የሚያደርግ ነገር አይደለም እና ለቪክተሞችም ደግሞ ሌላው ሰቆቃ እየሆነ እየመጣ ስለሆነ በቅርብ ጊዜ ያን ነገር እንዲቀረፍ በተቻለ አቅም እነዚህ ህጎች ላይ ጠንከር ያለ እርምጃ እንዲወሰድና ተፈጻሚነታቸው ቢረጋገጥ የተሻለ ይሆናል ብዬ አስባለሁ። በእርግጥም ከችግሩ አሳሳቢነት አኳያ በጋራ ርብርብ ብዙ መሰራት ያለባቸው ሥራዎች እንዳሉ ሆነው የህግ አተገባበርና ቅጣቶች ላይ ግን አሁንም ብዙ እንደሚቀርና ለማሻሻል እየተሠራበት እንደሆነ የሚናገሩ ሌሎች አካላትም አሉ። ትምህርታቸውን በሚገባ ትምህርትና ትምህርትን ብቻ ይዘው እንዳሳኩ የሚያሰናክሉ የተለያዩ ችግሮች እንዳሉ ይታወቃል። ስለዚህ በተቻለ መጠን ደግሞ እኛም ዜና መስራት ስላለብን እንደ ዜጋም፣ እንደ ህዝብ ተወካይም፣ እንደ ሴትም እንደ ሴቶች ኮከስም የተለያዩ ስልጠናዎች ናቸው እሱ ዘጋጀው የነበሩት ከዚህ ቀደምም እቅዶችም አሉ። በቅንጅትም እየተሰሩ ስራዎች አሉ። የአፈጻጸም ችግር አንዱ እሱ ነው። እንዳልከው ደግሞ ለምሳሌ የተሰጠው ራሱ የቅጣት ጊዜ የሰራው ከሰራው እንትን ጋር ኮምፔር ኤንድ ኮንትራስት ሲደረግ ሲወዳደር እንደተባለው የማነስ ችግሮች ሊኖሩ ይችላል። እሱን እኛም ወስደን እያየ ነው፣ እየመረመር ነው እና ወደፊት እሱ የሚሻሻልበት ሂደት ይፈጠራል። እንዲፈጠር መተባበር ያስፈልጋል።